የእርሻ መሬትና ዙሪያው እርጥበት ያለ መኖር የግብርና ምርቱን በእጅጉ ይጎዳል። ይህን ችግር ከሚያስከትሉ ነገሮች አንዱ የባህር ዛፍ ተክል ሲሆን በሀገራችን በተለያዩ አካባቢዎች እየተስፋፋ በመሆኑ ለግብርናው ምርታማነት እንቅፋት ሲሆን መቆየቱ ይነገራል። በአንድ ወቅት የባህር ዛፍ ዋጋ ትንሽ ከፍ ከማለት የተነሳ አካባቢ ያሉ አርሶ አደሮች ይህንን ባህር ዛፍ ሰብል ሁሉ እያነሱ የተለያዩ ቋሚ ሰብሎችን እያነሱ በማሳቸው ሆን ብሎ እንዳለ ባህርዛፍ ስተክሉ ነበረ። ባህርዛፍ አምስት ዓመት ተቀምጦ በአምስተኛው ዓመት ማገር ነው የሚደርሰው። ማገር ደረሰ ማለት በአንድ መኪና ቢያወጡ እስከ አርባ ሰላሳ ሺህ ብር ነው። ሰላሳ እስከ አርባ ሺህ ብር ነው በአምስት ዓመት ውስጥ። እንግዲያውስ በዓመት ሶስቴ አሁን የአካባቢ መስኖ የሚያለማ አካባቢ ነው። ትልቅ ወንዞች ያሉበት አካባቢ ነው። በዓመት ሶስት ጊዜ ከሚያመርቱት በአምስት ዓመት እንግዲያውስ ምን ያህል ምርት ያገኛሉ? ወላይታ ዞን የቦሎሱ ሶሬ ወረዳ ግብርና ጽህፈት ቤትም ይህንን የባህር ዛፍ ተክል አሉታዊ ተጽዕኖዎችን ለአርሶ አደሮቹ በማስረዳት ከማሳቸው እየነቀሉ በሌሎች ሰብሎች እንዲተኩ የማድረግ ሥራ እየሠራ መሆኑ ተገልጿል። በወረዳው በዚህ ዓመት በአጠቃላይ ከ241 ሄክታር መሬት የባህር ዛፍ ተክል ለማስነቀል ታቅዶ እስካሁን ድረስ ከ137 ሄክታር መሬት ላይ የመንቀል ሥራ ተከናውኗል። አንደኛ የምረት ለምነት እየጠፋ የሄደበትም ምርት ምርትና ምርታማነት እየቀነሰ የሄደበትና ምንም አይነት በመዋስተ ላይ ችግር እየመጣ ያለበት ሁኔታ ያው ታይተው በማስተማር በመለወጥ ከ2013 ጀምሮ ወደዚህ ሙሉ በሙሉ እያነሱ ያለበት ሁኔታ አለና ከዛ መነሻ ያው ከግራም ከቀኝም አንዳንድ የተማሩ አርሶ አደሮች ከራሳቸው መነሻ አድርጎ ሲያነሱ እኛም ደግሞ እንደ ባለሙያ ደርሰን በአመራር ደረጃ ትኩረት ተሰጥቶ ከመሰራቱ የተነሳ ይሄንን የመሰለ እንግዲያውስ ማሳ እየወጣ ሙሉ በሙሉ እያስለቀቁ ያለበት ሁኔታ አለ። ይህ ሁለት ሄክታር ማሳ ከዚህ በፊት በባህር ዛፍ የተሸፈነ ነበር። ከሚሰጠው ጥቅም ይልቅ ጉዳቱ እንደሚያመዝን የተረዱት ባለቤቶቹ በራሳቸው ተነሳሽነት ነቅለው በሌላ ሰብል ተክተዋል። ዛፌ ባህር ዛፍ እስከ አምስት ዓመትና ከዚያ በላይ ቦታ ይዞ ይቆያል። ነገር ግን ምንም ውጤት የለውም። እኛም ይህን ተገንዝበን በራሳችን ፍላጎት ነቅለነዋል። ከ2011 ጀምሮ እስከ 2016 ድረስ ምንም ጥቅም ሳይሰጥ ቦታ ይዞ ነበር። በመጨረሻም በ2016 ሐምሌ ወር ላይ ነቅለናል። ባለማወቅ የተከሉት ይህ ባህር ዛፍ ለአመታት አስጠብቋቸው የሚሰጠውን ጥቅም ከሌሎች ሰብሎች ጋር አነጻጽረው ሲመለከቱት ትርፉ ድካም ብቻ እንደነበር ነው የሚናገሩት። ዛሬ ላይ ግን ከዚህ ማሳ በዝንጅብል ምርት ከ3 እስከ 4 ሚሊዮን ብር እንደሚጠብቁ ገልጸዋል። ዛፌ ጊዝ አ አምስት ዓመት ያውቲ ዛፌን መቶ ሺ ብር ጣላላከደ ግን ስልሳ ሺህ ብር ያን ሁሉ ጊዜ ከቆየው ባህር ዛፍ መቶ ሺህ ብር ብቻ ነበር ያገኘ ነው። ስናስመነጥረው ግን የሰራተኛ ቀለብ ከቤት ሆኖ እንኳን ከሁለት መቶ ስልሳ ሺህ ብር በላይ አውጥተናል። ግን አንድ ሄክታር ማሳ ከተከል ነው ዝንጅብል ሰባት መቶ ሀምሳ ሺህ ብር ነው ያገኘ ነው። ይህ ቦታ ደግሞ ሁለት ሄክታር ነው። ስለዚህ የአየር ሁኔታው ጥሩ ከሆነ እስከ ሶስት ወይም አራት ሚሊዮን ብር እናገኛለን። የጋፍ ሲ ሶስት አራት ሚሊዮን ጊዜ እንጂ ብራክዮን እርግጠኛ ከዚህ ባሻገር በቦሎሶ ሶሬ ወረዳ ሌሎችም የበልግ ወቅት ግብርና ስራዎች ውጤታማ እንዲሆኑ ወቅቱን ያገናዘበ ስራ እየተከናወነ ይገኛል ተብሏል። ላብነትም 8142 ሄክታር ማሳ በተለያዩ ሰብሎች ለመሸፈን የታቀደ ሲሆን ከቅድም በላይ 8630 ሄክታር ማሳ ዋና ዋና በሚባሉት በበልግ ወቅት ሰብሎች በመሸፈን የምግብ ዋስትና እንዲረጋገጥ እየተሰራ ይገኛል ተብሏል። የአካባቢው አርሶ አደሮችም ያሉ አማራጮችን በመጠቀም በቂ ምርት እያገኙ እንደሆነ ገልጸዋል። ባለፈው ወር ስንዴ አንስተናል። በቦታው ደግሞ በቆሎ፣ አደንጓሬና ሌሎችም ሰብሎች ዘርተናል። እዚህ አሁን የመስኖ አማራጭ አለን። መንግሥት እንድንዘረው ያበረታታን የስንዴ ምርት በዚህ መስኖ ዘርተን ከራብ ተርፈናል። በጎተራችን ሰብስበን አስጋግረንና አስቆልተን እንጠቀማለን። እኛ በአመት ሶስት ጊዜ ነው የምንዘራው። በበጋ ወቅት መስኖ ተጠቅመን ስንዴ ዘርተናል። እሱን አንስተን በቆሎና ሌሎች ሰብሎችን ዘርተናል። አሁን እነሱ በጥሩ ሁኔታ ላይ ይገኛሉ። በተለይ ስንዴኛን በብዙ እየጠቀመን ይገኛል። በሱ ከረሃብ ተርፈናል። ሻይዲ ከሞስ ናምሳፊ አትለጦሳ ወልጓር በግባት በኩል እንደው አቅርቦቱ አንስቷል እያሉ ናቸው። አቅርቦቱ በበቂ እውነታ ሊቀርብልን ይገባል፣ በምል ብዙ ቅሬታዎች ሲቀርቡ ነበር። ያንን ለመፍታት ደግሞ ዋናው ከፌደራል መንግስት እስከ ክልል፣ ከክልል እስከ ወረዳ ድረስ ያለው ዞኑም ከፍተኛ ጥረት ነው ያደረገው። ዘንድሮ በተለይ በልግ ወቅት ያንን ግብአት ደግሞ ቴክኖሎጂውን በሚገባ ተጠቅሞ አርሶ አደሮቻችን ልክ ዘመናዊ አሰራር ተከትሎ ከሰራ ውጤታማ እንደሚሆን ደግሞ ስልጠና ከአርሶ አደር እስከ ባለሙያ ድረስ በሚገባ እንደ ወረዳችን ተሰጥቷል።